የሳውዲ ሌባ ፖሊሶች የሚሰሩትን ጉድ ተመልከቱ ማለት ነው። እህት ወንድሞቻችን ላይ እያደረጉት ያለው ነገር እንዲሁም ደግሞ ለዚህ ሁሉ ደግሞ ያበቁን የራሳችን ኢትዮጵያውያኖች ናቸው ማለት ነው። ከእነሱ ጋር ተመሳጥረው እየሰሩ ያሉትን ጉድ እነግራቸዋለሁ። ከትናንት ወዲያ አንዷ ጓደኛዬ ተይዛ የደረሰባትንና ምን እንዳደረጓት እነግራቸዋለሁ። ባካችሁ ቪዲዮን ላይክ፣ ሼር አድርጉት። እንዲሁም ደግሞ ከትናንት ወዲያ በሰራሁት ቪዲዮ ላይ ሀገር ሊገባ ነው ብያችሁ ብዙዎቻችሁ ጥያቄ ጠይቋችሁኛል። ለእሱም መልስ መለሳለሁ ማለት ነው። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድ ቤተሰቦች እንዲናችሁ ሰላም ናችሁን? ይገሉ ሰላም ነው ላ ስሆኑ ታላ በያላችሁበት ሰላማችሁን ይብዛልኝ። ሀገራችንም ሰላም አድርግልን። ያልኩኝ እንደተለመደው በአዲስ ዲሁ መጥቻለሁ ማለት ነው። እንደነገርኳችሁ ከትናንት ወዲያ የሆነ ቪዲዮ ሰርችላችሁ ነበር። እሱም ምንድን ነው በይጥቀን ተይዘን ጓደኞቼ ላይ የደረሰውና እኔም ላይ የደረሰውን ሁሉንም ነገር አካፍያችሁ ነበረ። ብዙዎቻችሁ ደግሞ ይህ ነገር እንዳጋጠማችሁና ይህን ደግሞ ሁሉ እያደረጉ ያሉት የራሳችን ኢትዮጵያውያን ከፖሊሶች ጋር ተመሳጥረው ኢትዮጵያውያንን እንዲያዙና ብር እንዲከፍሉ እያደረጉ መጥፎ መጥፎ አመል አስባችሁታል። የሰውዲ ፖሊሶች ድሮ እንደዚያ ነበሩም፣ በአሁኑ ሰዓት ላይ ግን እናንተን የሚይዟችሁ እስር ቤት ሊያስገባችሁ ሳይሆን እያዛችሁ ያለው ነገር ብር ለመቀበል ብቻ ነው። ብራችሁን ተቀብለው ብር የለኝም ብላችሁ ከከለከላችሁ ደግሞ ስልካችሁን ተቀምታችሁ፣ እንዲሁም ደግሞ ሳንጣችሁ ላይ ያለ ነገር ሁሉ ተቀምታችሁ፣ ወርቅ ካለ ወርቃችሁን ተቀምታችሁ ነው የምትለቀቁት ማለት ነው። ይህ ሁሉ ደግሞ እየተደረገ ያለው በራሳችን በኢትዮጵያውያን እኛ ኢትዮጵያውያን ነው ለመጥፎ ነገር አሳልፈን እየተሰጣን የሰጡንም ያሉት ደግሞ የእኛዎቹ ናቸው ማለት ነው። ሌሎ የሰውዲ ፖሊስ ምንም ጥፋት ያጠፋው ነገር የለም ይህንን ልምድ ደግሞ ያስለመዱት የእኛው ሐበሾች ናቸው ማለት ነው። እኔ ብሔር መጥቀስ አልፈልግም እዚ ጋ ወላሂ ብሔራቸውን ራሱ አውቃለሁ፣ ግን ብሔር እዚ ጋ መጥቀስ አይለብኝም። ለምን ስለ ዘር እያወራው አይደለም ማለት ነው። ግን ራሳቸውን ያውቃሉ። ይህንን እያደረጉ ሰዎች ደግሞ ራሳቸውን ያውቃሉ፣ ገብቷቸዋል በአሁኑ ሰዓት ላይ ደግሞ ለእኛ አደጋ የሆኑት የራሳችን ዜጎች ናቸው ማለት ነው። የሰውዲ ፖሊሶች አሁኑ ሰዓት ላይ እየያዙ ያሉት መንገድ ላይ እናንተን መኪና አቁመው እያወረዱ መኪና ውስጥ ከሰበሰቡ በኋላ የእኛዎቹ ናቸው ደውሎ የሚያናግሯችሁ ማለት ነው። ፖሊሱ ምንም እናንተን የሚያናግራችሁ ነገር የለም። ወላሂ ለአዚም አላህ ምስክሬ ነው። በዒድ ቀን ተይዘን እኔ ራሱ ነግሬያችኋለሁ ሙሉ መረጃውንና ቪዲዮውን ገብታችሁ ማየት ትችላላችሁ። ና ይዘውን እኔ ብቻ ነኝ መኪና ውስጥ የቀራሁት፣ እዛ ስራ ቤት የምንሄድበት መኪና ላይ የቀራሁት እኔ ብቻ ነኝ። ና አንዷ እዛው ቤቷ አጠገብ ነበረ ያወረዷት፣ እሷ እቃማ ስላላት ብር አትከፍለንም ብለው እሷን ትተዋት ሄዱ። ከኛ ጋር ያሉትን ግን አራት ሴቶችን ይዘው ሄዱ ማለት ነው። በእነሱ ላይ ደግሞ ሌላ አራት ጨምሮ አጠቃላይ ስምንት አድርገው በስምንት እህቶቻችን ላይ አላህ ቀለል ስላደረገላቸው አንዳንድ ሺህ ብር ብቻ ነው የወሰዱባቸው። አንዷ ደግሞ ብር የለኝም ብላ እምቢ ስትላቸው ስልኳን እና ሻንጣዋን ቀምቷታል ማለት ነው፣ ሻንጣዋ ላይ የነበረን ወርቅ ጭምር ሳይቀር ማለት ነው። አስባችሁታል። ይህን ሁሉ ደግሞ እያደረጉ ያሉት እናንተንም ደግሞ ለፖሊሶቹ ለሱ ይደውሉና ከእናንተ ጋር እንዲግባባና ብሩን እንድትሰጡ የሚያደርጓችሁ ደግሞ የእናንተው በአማርኛ የሚያወሩ ኢትዮጵያዊኖች ናቸው ማለት ነው። ከኒዚ ጋር ደግሞ ተመሳጥረውና ይህንን ልምድ ያስለመዷቸው ማን ነው ብትሉ የእኛው ልጆች ናቸው ኢትዮጵያዊኖች ናቸው ማለት ነው። አስባችሁታል። በዚህ ሁሉ ደግሞ እየተደራጉ ያለሁ በጣም በአንድ ሳምንት ውስጥ ሶስት የተያዘች ልጅ አለች እዛ ውስጥ ላይ ማነው ከተያዙ ልጆች ጋር በአንድ ሳምንት ውስጥ ሶስት የተይዛ ሶስትም ከፍላ ነው የወጣችው ማለት ነው። ያን የኢዱን ቀን አንድ ሺህ ብር ነው የከፈለችው። ከዛ በፊት ደግሞ ሁለት ሺህ ብር ከፍላለች። ከዛ በፊት ደግሞ አምስት መቶ ከፍላለች። አጠቃላይ አስቡት እንግዲህ በአንድ ሳምንት ውስጥ ወደ ሶስት ሺህ አምስት መቶ ሪያል ከፍላ ነው የወጣችው ማለት ነው። ይህንንም ደግሞ እያደረጉ ያሉት በአሁኑ ሰዓት ላይ ሀገራችን ሰላም ስላልሆነ እህቶቻችንም ሀገር መግባት ስለማይፈልጉ ምንድነው እያደረጉ አሉት? ከፍዬ ወጥቼ ሰርቼ ያገኘዋለሁ፣ ምንም ችግር የለም ብለው በቃ ሳያስቡ እስር ቤት ከሚገባ እስር ቤት ጭንቅ ከማይ ብለው አውጥቶ የሚሰጡት የእኛው ልጆች ናቸው። ለምን ግድ ሆኖባቸው በእነሱም አይፈረድባቸውም። እነዚህ ደግሞ አረመኔዎች ከሹርጣ ጋር ተመሳጥሮ ህንነት ስራ የሚሰሩት ደግሞ ለእነሱ አላህ ጀሃነምም አይጠብቃቸው። በአዱኒያ እያሉ የአዱኒያ ይሳት ይልቀቅባቸው። ወላሂ ነው ምላችሁና በጣም ነው ያዘንኩት። ለካ እኔ ሪያድ ብቻ ይመስለኝ ነበረ። በአሁኑ ሰዓት ላይ ደግሞ ጅዳም ላይ እንዳለ የውዚ ጋር እንደምትመለከቷት አንዲት እህታችን እህቷ ታይዛ ለዛውም እኮ እንትን ታማ ሆስፒታል በምሽዋር እየሄደች ነው፣ ምሽዋሩ እና እሷን ይዟቸዋል። ከዛ ብራን ከፍለም ውሰዱን ወይም ሸኙን ብለው በምትለው ሰዓት ብሯ ሻንጣዋን ቀምቶ ስልኳን ብቻ መልሶ ሙሉ እቃዋን ነው ይዞባት ሄደው ማለት ነው። ምሽዋሩንም እንደዛው አስከፍለውታል። አንዷ ደግሞ ው ከላይ የምትመለከቱት እኔም ወላሂ ደርሶብኛል። ኤርፖርት ሰው ልሸኝ ሄጄ መንገድ ላይ አውርዷቸው ስንት ብርና ያስከፈሏቸው ተመልከቱ። አምስት ሺ ሪያል። አምስት ሺ ሪያል ማለት አምስት ሺ ሪያል አስቡት። እንግዲህ እንዴት ሆናችሁ እንደምታገኙት ወይ ሶስት ወር ወይ አራት ወር እንትን ነው ደሞዝ ነው አስባችሁታል። በአሁኑ ሰዓት ላይ ስራ ብንትን ስራ የለም፣ በትንሽ ብር ነው የምንሄደው አብዛኞቻችን ማለት ነው። በብዙ ብር ይሄዱ አሉ አላ ርዝቃቸውን ካደረገላቸው። እኔ ግን አሁን በሺህ ሰባት ነው የምሰራው፣ ሌሎቹም እንደዚ በሺ አምስት እንደዛ ነው የሚሰሩት። ይህን ደግሞ ያን ወር ሁሉ ስንት መስዋዕትነት ከፍላችሁ ያገኛችሁትን ብር በአንዴ ነው የምታጡት ማለት ነው። ይህንን ደግሞ ካላገኙ ምንም ነገር ሻንጣችሁ ላይ ካልተገኝ፣ ወይ ወርቅ ሊኖር ይችላል ወይ ስልካችሁን ስልካችንን ሳኒዛ እንወጣም። መቼም ጥሩ ስልክ ካላችሁ ስልካችሁን ቀምተው ሜዳ ላይ ወስተው ነው የሚጥሏችሁ። ማን ነው ደውላችሁ እንኳን ሰው እንዳትጠሩ ሰዎች እንዲደርሱላችሁ እንዳታደርጉ። ምንድን ነው የሚያደርጉት? ከዛ ሜዳ ላይ ጥሏችሁ ይሄዳሉ። ደግሞ እኮ መጥቶ ራሱ ወላህ ለአዚም የገረመኝና በጣም በጣም በጣም ግራ ያስገባኝ ነገር ምን እንደሆነ ታውቃላችሁ? ሹርጣው ደውሎ ያንን ደላ ላይ ይጠራዋል፣ ሀበሻውን ማለት ነው። ከዛ መጥቶ እሱ መኪና ላይ ነው የምትጫኑት፣ ብር እስኪከፈል ድረስ። ለምን እሱ ያዞር ያዞር ያዞርና መኪና ውስጥ ያጋጫችሁ፣ በዚህ እያላችሁ በዛ እያላችሁ፣ በከህረባ እያቃጠለ ይህንን ሁሉ እያደርግና ሴቶች ደክመው በቃን ከፍለን እንወጣለን ብለው ውሳኔ ከወሰኑ በኋላ ምንድን ነው የሚያደርገው? ያ ሀበሻው እንትን መኪና ይዞ ይመጣል ማለት ነው፣ ከሱ ጋር ተመሳጥሮ የሚሰራው። ከዛ እሱ ምን ያደርጋል? መኪና ውስጥ ጭኗችሁ ብር እንድትከፍሉ ግዴታ ያደርጋችኋል ማለት ነው። ይሄ ጓደኞቼ ላይ የደረሰው ይሄ ነው። ብራቸውን ከፍለው እስከሚወጡ ድረስ ሙከየፍ ተዘግቶባቸው በሙቀት እየተቃጠሉ መኪና ውስጥ ከሹርጣ መኪና አውጥተው ወደ የኛ ሀበሻው ምንትን የሀበሻው እንትን መኪና ውስጥ ነው እየተጠራቀሙት ማለት ነው። ከዛ በኋላ የእያንዳንዱ እየመጡ ብር እየተከፈለ እነሱት ወጥቶ ይወሰዳሉ ማለት ነው። ከዛ በኋላ ከዛ በሳምንቱ ደግሞ ያውቋሉ፣ የት እንደምትኖሩ የት እንደምትምትሉ ያውቃሉ። ተመልሰው መጥተው ይይዟቸዋል። እኔ ግን ወላሂ ቤት አልቀመጠም ብዬ ቶሎ ነው ወደ ስራ የተመለስኩት። ለምን እኔ ሀገር ለመግባት ስላሰብኩኝ ሀገር ገባለሁ ብዬ ስላሰብኩኝ ምንድን ነው ያደረግኩት? ከራስ እንትን እዛ ሆኜ የቀን ስራ እየሰራሁኝ ፕሮሰሴንና ዕቃ ይረትባለሁ ብዬ ነበር የወጣሁት። ግን እንኳን የቀን ስራ ልትሰሩ አይደለም፣ በየመንገዱ እያዙ እሱ እንኳን እንዳትወጡ፣ በየመንገዱ እየወጡ እያዙ እየወሰዱ እያስከፈሉ ስለሆነ እኔ ስራ ቤት ቁጭ ብዬ ፕሮሰሴን ጨርሼ ከዛ በኋላ ወጥቼ እቃ ይረት ባለው ብዬ ነው ይህንን ውሳኔን የወሰንኩት ማለት ነው። እነ ቅርታ ተቋረጠብኝና እኔ የወሰንኩት ውሳኔ ይህን ነው። ለምን ስራ ቤት ቁጭ ብዬ ስራዬን እየሰራው አስሬው መንገድ ላይ በንትን ለቀን ስራ እየሄድኩኝ ከሚያዝ እዚው ስራ ቤቴን ተመልሼ እዛው እየሰራሁኝ ፕሮሰሴን ከጨረስኩ በኋላ ወደ ለምን የሚይዙት የት ነው? መንፏ ውስጥ ነው። ሀበሻ የበዛበት ቦታ ስለሚያውቁ እዛ መጥቶ ነው የሚይዟችሁ። ስለዚህ ማድረግ ያለብኝ ምንድን ነው ስራው ተመልሼ ስራዬን እየሰራው ከዛ ፕሮሰስ እዛ ሆኜ ጨርስና ከዛ ቤት ሄጄ እቃ ይረትባለሁ የሚለውን ውሳኔ ነው የወሰንኩት። ና አላክ እንደዚህ አይነት ነገር ይጠብቃችሁ። ራሳችሁን ጠብቁ። ስትወጡ ደግሞ እጃዛ ከሆናችሁ ስትወጡ ሻንጣችሁ ላይ ወርቅ አትያዙ። ብዙ ብር ሻንጣችሁ ላይ አትያዙ። ጥሩ ስልክ ስልክ እንትን ይዛችሁ እንዳትወጡ ማለት ነው። እንደዚህ አይነት ነገር እንኳን አላህ ይጠብቃችሁ አላህ ይሰትራችሁ ግን ካጋጠማችሁ ጥንቃቄ እንዴት አድርጉ ነው የነገርኳችሁ እና ሀገር ልትገቢ ነው እንዴት ነው የምትገቢው በአሁኑ ሰዓት ላይ ደግሞ እንዴት ነው መግባት የሚቻለው አንቺ እኮ ህገ ወጥ ነሽ እና ህገ ወጥ ከሆንሽ እንዴት ሆነሽ ነው ወደ ሀገር ለመግባት ያሰብሽው ብላችሁ ብዙ እህቶቼ እዚህ ጋር እንደምትመለከቱት ይህን ኮመንት እጅ ሰተሽ ነው እንጂ መግባት የምትችዩ እንዴት ሆነሽ ነው ወደ ሀገር መግባት የምትችዩ ብላችሁ ለጠየቃችሁ እኔ እኮ ህገ ወጥ አልነበርኩም አዎ አሁን ሕገ ወጥ ሆኛለሁ። ሕገ ወጥ የሆንኩበትን መኪና ደግሞ ስለተበለገብኝ ብር መክፈል ስላልቻልኩኝ፣ ብሩ ብዙ ብር ስለተጠየቅኩኝ እቃማዬ ተበልጓል ማለት ነው። ቢበለግም ደግሞ ችግር የለውም። በእንትን በሊስባሴ እኔ አሁን ፓስፖርት አሳድሽ ያለሁኝ በሱ ነው የሚሄደው ማለት ነው። ሲሄድ ደግሞ ምን እንደሆነ ያለውን ነገር ሁሉ አስረዳቸዋለሁ ነግራቸዋለሁኝ። እንዴት እንደተጨረስኩም ሲሄድም ያለውን ፕሮሰስ ሁሉ ነግራችኋለሁ። ለመሄድ ላሰባችሁ እህቶቼ ማለት ነው። ስለዚህ የአሰብኩት ነገር እና ይሄ ነው። ቃማ ባይኖራችሁ እንኳን የእንትን ለምሳሌ በውሃ እንኳን በባህር እንኳን የመጣችሁ ካላችሁ በልስባሴ መሄድ ትችላላችሁ። ከሀገር የማታወቃችሁን ፎቶ ኮፒት ይላክላችሁ እና እንዲሁም ደግሞ የእንትን የባፍ ብስምላ የመታወቂያ ኮፒ ካላችሁ በሱ ለስባስ ሲያውጥታችሁ ወደ ሀገር መግባት ትችላላችሁ ማለት ነው። ስለዚህ ህገወጥ እንኳን ብንሆንም በህጋዊ መንገድ ወደ ሀገር መግባት ይቻላል። እንዲሁም ደግሞ ከሶስት አመት በኋላ እንኳን ስደት እንኳን መውጣት ግዴታ ከሆነባችሁ ከሶስት አመት በኋላ ወደ ሰውዲ መመለስ ይቻላል። ለምን ፍራሳችን ፈልገን እጅ ሰጠን ከገባን ተመልሰን መምጣት እንችላለን ማለት ነው። ግን ከሶስት አመት በፊት መምጣት አይቻልም። ከሶስት አመት በኋላ ነው መምጣት የሚቻለው። ሙሉ መረጃ ስላለኝ ማለት ነው። ያለውን ነገር ደግሞ መጠየቅ የምትፈልጉት ነገር ካለ በዚህ ሰሞን ከተከፈተ ሄቼ ፕሮሰስ ስለሚጀምር ጥያቃችሁን ኮመንት ላይ አስቀምጡልኝ። እዚች ጋር ከሰማችሁኝ ማለት ነው እና እኔ ለመሄድ ቆርጬ ተነስቻለሁ። እንደነገርኳችሁ ከወደኩና እንትን ያ ቀን ያ ነገር አደጋ ከደረሰብኝ በኋላ እዚህ ሀገር ላይ ለመቀየት አላማ የለኝም እስካሁንም የቆየ ህይወት ህይወት ይቀየራል፣ የተሻለ ህይወት ይኖረኛል ብዬ ስለፋ ስለፋ ስለፋ። አሁን ደግሞ በቃ ጠፈሸኝ ግዴታ ሀገር መግባት ስላለብኝ ሀገር ገባ ለብዬ አስቤያለሁ። የቀረችውን እድሜን ከልጆች ጋር ማሳለፍ ፈልግ ያለው ማለት ነው እና መጠየቅ የምትፈልጉት ነገር ካለ ማወቅ የምትፈልጉት ነገር ካለ እዛ ውስጥ ሆኜ፣ አሁን ለምሳሌ ኤምባሲ ውስጥ ሆኜ ለእናንተ ልጠይቅላችሁ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝ እላለሁ። የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁ አመሰግናለሁ። እህቶቼ ጥንቃቄ አድርጉ። ከአላህ ይጠብቀን፣ በጥላው ስር ያደርገን። ከአላህም በታች ደግሞ ጥንቃቄ ማድረግ አይከፋም እላለሁ። የዛሬ ቪዲዮ ይህንን ይመስላል። አሰላሙ አለይኩም ወረመቱላ ወበረካቱ።